የተላከልኝ ቪዛ ኦርጅናል ነው ወይ? አይዲ ሲወጣልኝ እዚህ የዩናይትድ አረብ ኤሚሬትስ ይወጣልኝ አይዲ ኦርጅናል ነው ወይ ብሎ ከራስ ጋር መጨናነቅ፣ ሰውን መጠየቅ፣ ሰው ማስቸገር ቀረ። ያንን ለማወቅ ራሳችሁ እንደምትችሉ ታውቃላችሁ። ይህንን እንድታቁ ደግሞ የዩናይትድ አረብ ኤሜሬትስ የራሱ የሆነ ዌብሳይት እና አፕሊኬሽን አዘጋጅተዋል። እንግዲህ እኔ ለዛሬ በቀላሉ እናንተ ያለባችሁን የቪዛ ለማረጋገጥ ኦሪጂናል መሆኑን አይዲ ደግሞ ኦሪጂናል እንዳላችሁ ለማረጋገጥ የሚያስችለውን አንዱን መተግበሪያ በጉግል ክሮም ላይ ያሳያችኋለሁ። ስለዚህ ከናንተ ተከታትላችሁ ያንን ነገር ማድረግ ነው። ምንም የሚያስቸግር ነገር የለም። አሁን አሳያችኋለሁ። እሺ ቤተሰብ፣ በመጀመሪያ ወደ ጉግል ክሮም እንሄዳለን። ጉግል ክሮም ሰርች ባሩ ጋር እንሄድና አይሲፒ ብለን ሰርች እናረጋለን። ከዛ በኋላ እንደዚህ አይነት ኦፕሽን ያመጣልናል። እኛ የመጀመሪያውን አይሲፒ ስማርት ሰርቪስ የሚለውን እንነካለን። እሱን ስንነካ እንደዚህ አይነት ኦፕሽኖች ውስጥ ይከተናል። ብዙ አማራጮች አሉ። እዚህ ጋር እንደምታዩዋቸው ሲፒ ክርትቤት እና መታረጉበት ስለዚህ እኛ የምንፈልገው ከነዚህ አሁን ስታብሊሽድ ከሚሉት አፕሊኬሽን ከሚሉት ውስጥ ፋይል ቫሊዲቲ የሚለውን እዚች ጋ ያለችዋን እሷን እንነካለን፣ በመጀመሪያ ላይ ካሉት ውስጥ። ስለዚህ እንደዚህ አይነት ኦፕሽን ውስጥ በፋይል ቫሊዲቲ ይመጣልናል። ስለዚህ የምንፈልገው መረጃ በቀላሉ ሰተን ለማወቅ እኛ በፓስፖርት መረጃ ሰጥተ ነው እንዲሆን ነው ማድረግ የሚሻለው። ስለዚህ ፓስፖርት የሚለው ላይ አሁን ፋይል ነምበር ላይ ካለ ውስጥ ፓስፖርት የሚለው ጋር እናበራለን። ስለዚህ እኔ ዛሬ ማድረግ የፈለግኩት ሪሴደንት፣ ያው እዚህ የመኖሪያ ፍቃድ እዚህ ስላለኝ በሱ ነው። ስለዚህ በዚህ መኖሪያ ፍቃድ ስላለኝ፣ ቪዛ ካላችሁ ለምሳሌ በቪዛ ከሆነ ቼክ ማድረግ የምትፈልጉት እዚህ ቪዛው አለ፣ በቪዛ ማድረግ ትችላላችሁ ፋይል አስገብታችሁለት። ስለዚህ እኔ መታወቂያን እና በፓስፖርት ነክቼ ማርክ አረግና ከታች ያሉት ሶስት ኦፕሽኖች አሉ። ስለዚህ ፓስፖርት ነምበር፣ ፓስፖርት ኤክስፓየር ዴት እና ናሽናሊቲ የዜግነት ሁኔታውን ከፓስፖርት ላይ መረጃ ለዚህ ትሰጣላችሁ። ስለዚህ በመጀመሪያ የምናደርገው ፓስፖርት ነምበር ነው የምንከተው። ፓስፖርት ነምበር የማናችንም አብዛኛዎቹን ኢፒ ብሎ የሚጀምረዋል አደለ ኢፒ ይህ ፒ ብሎ የሚጀምረው እኮ የፓስፖርት ነንበራችን ማለት ነው። ስለዚህ እሱን አስገባለታለው እሱን ካስገባውለት በኋላ ፓስፖርታችሁ ሁለተኛው ላይ ኤክስፓየር ዴት የሚያደርግበትን ቀን ትጽፋላችሁ። ስለዚህ እዛው ላይ ያለላችሁ ከእናንተ የሚጠበቀው እሱን በስርዓት ማስገባት ነው። ዘን አፍተር ናሽናሊቲ ነው፣ ሶስተኛው የመጨረሻው ኢትዮጵያዊ መሆናችሁን ታስገቡለት አላችሁ። እዚህ ጋር ያው ምናልባት አንዳንዴ ሮቦት ናቸው አምኖት ሮቦት ሚሊ ያመጣ ይችላል እዚህ ፌሪፋይ ላይ። ስለዚህም በመጨረሻ ሰርች ባሩ ላይ ሄዳችሁ እቺ ሰማይ በራችሁን ሰርች ማድረግ ነው የሚጠበቅባችሁ። ስለዚህ ገባለት ሰክሰስ አለ። ስለዚህ አይደንቲፊኬሽን እያንዳንዱ ይህንን በመረጃው መሰረት በዚህ አይደንቲፊኬሽን ኢንፎርሜሽኑን በመተግበር አምጥቶልኛል። ፋይል ነንበሬ ከላይ ያሉት እንደምታዩት 202 2025 መቼ እንደተደረገ፣ ከዛ ፋይል ኢንፎርሜሽኑን አጠቃላይ ፋይል ስታተሱ አክቲቪቲ ነው። አክቲቭ የሆነ ነው፣ በአሁኑ ሰዓት እያስ እያገለገለ ያለ ነው። ከዛ በኋላ እያንዳንዱን መረጃዎች ኤክስፓየር ዴት መች እንደሚያደርግ የወጣ በቀን መች እንደሆነ ኢንፎርም አድርጓል። ምናልባት እዚህ ጋር ማወቅ ያለባችሁ ነገሮች ምናልባት ብሎክ ብትደረጉ፣ ሌሎች ደግሞ አካላት እንደዚህ በማሪ ሄዶ እንትን አደረገኝ ብትሉት፣ በእንዲህ አይነት መንገድ በየጊዜው እየገባችሁ ሰርች ብታረጉት፣ ፋይል ስታተሳችሁ አክቲቭ ላይሆን ይችላል። ችግር ካለበት ይሄ አክቲቭ የሚለውን እንትን ያጠፋል ማለት ነው። ስለዚህ ማናችሁም ይህንን ነገር በቀላሉ እንደዚህ ማድረግ ትችላላችሁ። ሰላማችሁ ይብዛ። እቺን መረጃ ለመስጠት ያክል ነው።